ለትዳሩ ታማኝ የነበረ ሰው ገንዘብ ዘርፋችሁ፣ ቤተሰቡ እብድ ነው እንዴ እንዳለ

የተሳሳተ ሰው ጋር ላኩ። ይሄ ነገር ደግሞ አገጣጠቡ። ሚስቴ የለችም። አሁን ሰማይ፣ እንደውም እንድታፈላልገኝ እንደውም አሪፍ አጋጣሚ ሆኖልኛል።

የሰው ሀቅ ነው አንተ ነው። ምንም የማውቀው ነገር የለም። ማርኩ በቃ ምንም የማውቀው ነገር የለም። ስለዚህ ደስተኛ አይደለሁም በማደርገው ነገር። ስለዚህ ከአንተ ጋር ደስተኛ መሆን እፈልጋለሁ ብላ አልጋይዛ ሩሚዛን ይጠራች። ጨዋታ ነው ወይ አልሽው? ለምን ሁሉን አትነግሪኝም? ያ የሆንሽበትን ነገር ፍርድ ቤት ተገቢው ሆነ

ራስሽ ነሽ ማለት ነው ነው ለዚህ እንደ ፍቅረኛ አንዴ ሴትነትሽን እየሰጠሽው አንዴ ገንዘብ እየሰጠሽው እያንዳንዱ ነገር ያደረግሽው ሆን ብለሽ አቀደሽ አንቺ ነሽ ማለት ነው። እነዚህ ነገሮች ይፈጸም የነበረው ማለት። ሰላም የተከበራቸው ጋዜጠኛ ዩቱብ ቤተሰቦች እንዴት ናችሁ? እኛ አለን በጤና። እውነቱ ለመናገር ከሆነ ባልና ሚስት ታሪክ ጋር በተያያዘ እህትየው በባልየው ላይ ክህደት ከፈጸመች በኋላ ለፍቅረኛዋ የተለያዩ ገንዘቦችን የተለያዩ ነገሮችን እያጠፋች እያባከነች ከፍቅረኛዋ ጋር ማለትም ከውሽሟዋ ጋር ማለት ይቻላል አላስፈላጊ ድርጊቶችን እያደረገች ባልየው ተጠራጥሮ መጥቶ የተፈጠረውን ነገር ለኛ አስረድቶን እኛ አፈላልገን ደርሰንበት ወንጀሎቿን፣ በባልየው ላይ የፈጸመችውን ነገር በጠቅላላ የተከታተላችሁትን ይመስል ነበር። አሁን ደግሞ እስከ ዛሬ ስትደብቅ ስትዘርፈው ከኋላ ስታሸሻቸው የነበሩ ንብረቶች እንዳሉና እነዛ የደበቀቻቸው ያሸሸቻቸው ንብረቶች በጠቅላላ የት እንደሚገኙ ነግራናለች። የነገረችንም እህቷ ጋር ነው፣ እህቷ ጋር ነበረ ስታሸሽ ስትደብቅ፣ ዋና ዋና የሚባሉ ንብረቶችን በጠቅላላ ስትደብቅና ስታሸሽ የነበረው እህቷም። ደግሞ ስሟ ህሊና እንደሚባል ነግራናለች። የምትገኝበትን አድራሻ ነግረን ሄደን ነበረ። እዛ የነገረችን አካባቢ ስንደርስ ግን ምንም አይነት ስለሷ የሚናገር ሰው አላገኘም። እውነቱን ለመናገር ከሆነ በጣም ሶስተኛ ቀናችንን አስቆጥረናል። ወደ ላይ ወደ ታች ሱቆች አካባቢ ላይ በር አካባቢ ላይ እሷን አየው የሚባል ወይም ደግሞ እዚህ ገብታለች የሚል ሰው ምንም አላገኘንም። እስኪ እሷን እስክናገኝ ድረስ ያው እሷ ጋ ነው ትልቁ ኢንፎርሜሽን አለ ወይም የደበቀቻቸው ያስቀመጠቻቸው ሳንቲም በጠቅላላ እሷ ጋ ስለሚገኝ አማራጫችን ጠብቆ እሷን ያለውን ነገር መጠየቅ ነው ነው ያው እስከ መጨረሻ ድረስ እስክናገኛት እና እስክንገናኝ ድረስ የሚፈጠሩ ነገሮችን በጠቅላላ ተከታትለን የምናቀርብላችሁ ይሆናል። ያው እሷን አየው ወይም ደግሞ እዚህ ደረሰች የሚል ሰው ካለ የሆነ የምናደርገው ነገር ይኖራል ብዬ አስባለሁ። እስኪ ከቤቷ አቅራቢያ ያሉ ሰዎች ሲወጡ አግኝተናል። ሰላም እናት እንዴት ነሽ? ሰላም ነው አለን። እዚህ አካባቢ ሰው አፈላልጌ ነበር የነበረ የመጣሁት እና ሶስተኛ ቀኔ ኒሽ ያለው ነው የስራ ባልደረባ የነበረችና ሕሊና የምትባል ሴት ሁሉ ጎረቤት ችላ ላገኛት እችላለሁ? መገናኘት ትችላለን? ከሷ ጋር አለች እንደ ምን በሰላም ነው ግን? አዎ በሰላም ነው። ነው ከመስሪያ ቤት አካባቢ መጥቼ በአጋጣሚ ስልኳም ዝግ ሆነብኝ እና አፈላልጌም ላገኛት አልቻልኩም። እና ግን እኛም ያው ካገኘናት ቆየን። ሳንገናኝ አንል ነበር፣ ከዚህ በፊት ጠዋት ማታ አብረን ነበር። ኦኬ። ሶስት ቀን ሁለት ቀን ኛም አለፈን። ሶስት ቀን አለፈ ካገኘናት። ኦኬ ከሷ ጋር በአካል ክትገናኛችሁ ማለት ነው። የት ሂዳ ሊሆን ይችላል? ምንም የነገረችሽ ነገር የለም ስትሄድ? አይ ምንም ያወቅኩት ነገር የለም። ለመጨረሻ ጊዜ ስንገናኝ ጃምቦ ጓደኛ ምናልባት ስንትን ካልከ ከእሱ ጋር ነበር ጠዋት ላይ ጭቅጭቅ ምናምን ላይ ሆነ የተጣሉት ነገር ነበረ። ከዛ በኋላ እሱንም እሷንም ማግኘት አልቻለም። እኛ ጃምቦ ማለት የእሷ የቅርብ ጓደኛ። ምናልባት እኔ በስራ አካባቢ ቦታዋ ላይ ስላለው እዚህ በግል ሕይወቷ ላይ ያሉ ነገሮችን ብዙ ላላቅ እችላለሁ። ጃምቦ ማለት ፍቅረኛዋ ማለት ነው? እሺ ከእሱ ጋር ምንድን ነው ነው ያልሽኝ? ጠዋት አካባቢ ላይ ወደ አራት ሰዓት አካባቢ አምስት ሰዓት ከሶስት ቀን በፊት ማለት ነው። ሲጣሉ ሲጨቃጨቁ አይተናል። ኦኬ፣ ከዛ በኋላ እሷንም እሱንም አላገኘናቸውም እያልሽኝ፣ አለሽው? ሰላማዊ ህይወት ነበር ቢኖሩት ያው ጎረቤቶች፣ ጠዋትም ማታም እየመጣ እሷ ጋር ቤት ይመጣ ነበር። እሷ ግን ከዛን ቀን በኋላ የዛን ቀን እንደዛ ሲፈጠራየን ከዛ በኋላ እሷንም አላየናትም ማግኘት አልቻለም። እሱም እንደዛ ቤቷን መጥቶ አያውቅም፣ አላየነውም። ከዛ በፊት እንደዚህ የመጨቃጨቅ የመጣላት ነገር ምናምን አዳዲስ ባህሪያቶች ምናምን ነገር አይተሸባቸው ነበረ?

እሷንም ነው ያጣናት፣ እና እህቷ ይመስለኛል እንትን አሪፍ ሁኔታ ላይ ያለች አልመሰለኝ። ኦኬ፣ እሺ፣ እህቷንም አጣናታል ብለሽኛል እና፣ ታላቅ እህቷ ናት? ታማሽ ታላቋ፣ ታላቋ ማለት ነው። ምንድነው የተፈጠረውን ኬስ ታውቂያለሽ? ከታላቋ እህቷ ጋር በተያያዘ ወይም ደግሞ በሁለቱ መካከል ባልና ወይም ፍቅረኛ ሙች ሊያጋጭ የሚችል ከእህቷ ጋር የተያያዘ ታሪክ ነገር ይኖረዋል ብለሽ? እኔ እንጃ እስከማውቀው ምንም እንትን ያልኩት ነገር የለም። የዛን ቀንም እንደዛ ሲጋጩ ያው ኖርማል ነገር ነው፣ ቀላል ነገር ነው ብለን ያሰብ ነው እንትን ስለሆነ ያን አክል ተጣልተውም ስለማያውቁ ማለት ነው። ግን ከዛ በኋላ እኔ እንጃ በእህቷ ምክንያት ይመስለኛል፣ እህቷ አሪፍ ሁኔታ ላይ ያለች ይመስለኛል፣ በዛ ምክንያት ይመስለኛል። ብቻ ሁሉ እንትን ማግኘት አልቻልም። ቆየ ከተገናኘ ነው ከዛ በፊት ምናምን ነገር እንደዚህ ከከተማ ወጣ ብሎ የመዝናናት ነገር ወይም ደግሞ በስራ ጉዳይ ወይ በተለያዩ ነገሮች ምናምን ነገር እንደዚህ ሶስት አራት ቀኖች ምናምን ነገር የመጥፋት የመሄድ ነገር ምናምን ነገር ነበራቸው። አይ እንደዛ ነገር አልነበራቸው በጣም ጥሩ አይ ቆንጆ በቃ ስንፈልግሽ ተመልሰን ምን መጣ ልትተባበሪን ትችያለሽ ማለት እዚህ ጎረቤት ምናም የኛም አሳሳቢ ጉዳይ ስለሆነ ጎረቤት ነው በጣም አመሰግናለሁ በጣም እንግዲህ የጋዜጠኛው ዩቱብ ቤተሰቦች፣ ያው ጓደኛዋ ናት ወይም ደግሞ ጎረቤቴ ናት ብላኛለች። ግን ከሶስት ከአራት ቀን ምናምን ነገር በፊት ወታ ከሄደች ወይም ደግሞ ከፍቅረኛዋ ጋር ከተጣላች ከተጨቃጨቀች በኋላ ከዛ ቀን ጀምሮ አይተናት አናቅም ኖ ኖ እያለችኛለች። ምናልባት ከዚህ በፊት የተፈጠሩትን ነገሮች በእህቷ ጉዳይ እንደዚህ እንደዚህ እየተባለ የተፈጠረውን ነገር ስትሰማ ገንዘቡ ለማሸሽ ወይም ደግሞ ሀብቱ ለማሸሽ ብለው ባልና ሚስቶች ወይም ደግሞ ፍቅረኛ ሞቹ ተያይዘው ጠፍተውም ሊሆን ይችላል። ወይም ደግሞ ሌላ የገጠማቸው ችግርም ሊኖር ይችላል። ያው በስራ ምክንያትም ተነስታ ሊሆን ይችላል። ይህን ነገር ራሷን ሕሊና እህትየውን አግኝተን እስክናናገር ድረስ እኛም የማናርፈው ጉዳይ ነው። ጉዳዩን እንደሆነም ለመወቅ ትንሽ ወሰብሰብ ይላል ብዬ አስባለሁ። እሷን አግኝተን አፈላልገን የተፈጠረውን ነገር እስክናቅ ድረስ ይሄ ነገር ይቀጥላል። አሁን ላይ እንዳለችውም እሷን ብቻ ሳይሆን ጓደኛዋን ወይም ደግሞ ፍቅረኛዋን ጃምቦን የማፈላለግ ጉዳይ ውስጥ ገብተናል ማለት ነው ምክንያቱም ከሱ ጋር ሲጨቃጨቅ ከነበረ የግድ የተጨቃጨቁበት ጉዳይና ከዛ ቀን ጀምሮ ለምን እንደጠፋች ምናልባት ከዚህ ጉዳይ ጋር ጓደኛዋ ወይም ፍቅረኛዋ ጃምቦም ይሄን እዚህ ነገር ላይ እኩል ተሳታፊ ሊሆን ይችላል ማለት ነው ስለዚህ አፈላልገን እሱንም ወይም ደግሞ እሷንም ቀድመን ያገኛቸውንም ሰዎች ስለ ጉዳዩ ምንነት ማጣራት ይኖርብናል ማለት ነው ነው እነሱን እስክናገኝ ድረስ አናርፍም አሁንም ሰፈራቸው አካባቢ እና የተለያዩ የስራ የእሱም የእሷን ቦታዎች ላይ ለማፈላለግ በተጨማሪም ጃምቦ ማን ነው የሚለውን ነገርም ለማጣራት እንሞክራለን በሚቀጥለው ቪዲዮ ያለውን ነገር አግኝተን እስክናቀርብላችሁ ድረስ ሰላም እንግዲህ ቤቷ በር ላይ ገብተን እስኪ የምትለንን ዘው ብለን ነው። ምን ገባው በሰው ሕይወት እየተጫወትሽ ነው። የነገረችን ነገር በጠቅላላ ያጫወችን ጨዋታዎች በጠቅላላ ውሸት መሆናቸውና እንደዚህ የሚባል ሰው እንደሌለ ጭምር ደርሰንበታል። ስትነግሪኝ ነገር የለም ስትነግሪን የነበረው ነገር በጠቅላላ ውሸት መሆኑን እና ዕድል ሰጥቼሽ ነበረ። ከዚህ ነገር ጋር አንቺን ምንም የሚያያይዝሽ ነገር የለም። ልትነግሪን ልታወሪን ይገባል። ዋሽቼ አላውቅም፣ እኔ ዋሽቼ አላውቅም። እውነቱን ነው የነገርኳችሁ። እኔ ሰላም የምትባት ሴት እንደሌለች ደጋግማ ነው እህትሽም ጋር ሄደን ጠቅዬ ቃላታል የልብ ጓደኛዬ መሆን ከባለቤቴ ጋር የሚያገናኛት የስራ ግንኙነት ያላትም ሰላም እኔ በቃ ባለቤቴ እህትሽ ሆና ሳለ ስለ እሷ ጓደኝነት ለአንቺ መጠየቁ ራሱ አስፈላጊ አልነበረ ከዚህ ገንዘብ ጋር የሚያገናኝሽ ግንኙነት ካለ ችግር ውስጥ ትገቢያለሽ እውነቱን መናገር ያለብሽ ነገር በጠቅላላ መናገር ካለብሽ አሁን ተናገሪ ብዬ ደጋግሜ ጠየቅሽ ነበር ምናልባት በቃ ወይ ፈርተው ገንዘቡን ይዛ ጠፍታ ሊሆን ይችላል ሲቀጥል ሰላም የምትባል ሴትዮ አግኝተን አልጠየቅናትም፣ የለችም እዛ አካባቢ። የሰጠሽን አድራሻ ሰጥቻችኋለሁ። የሰጠሽን አድራሻ ላይ ሰላም የምትባል ሴትዮ በንግድም ሆነ በመኖሪያ ቤትነት ኖራ እንደማታቅ ጭምር። ሰላም የምትባል ሴት ከንቱ ልፋት፣ ከንቱ ጊዜያችንን ማቃጠል ነው። ውስጥ ነው ከሳስቼ ሊሆን ይችላል። ብዙ ጓደኞች ስላላ ስም ልቀያየር ይችላል። የዛን ቀን ግን በእርግጠኝነት እህቷ አለች። ልጅ ነበር የነገርሽን። አዎ እህቷ አለች። ልክ እንደ እህቷ የሆነች ጓደኛ አለች። ነገር ነገርች ለትክክለኛ አድራሻ ነው። እኔ ማለት ገምቼ ነው። በቃ ያለውን ነገር ነው ማለት በትክክለኛው መንገድ መተን ስላወራንሽ ና እንደ ሰው ተቀምጠን እንደተማረ ሰው መነጋገር አለብን። ገንዘቡ የት ነው የተቀመጠው ስንልሽ አይ አላውቅም፣ በቃ እኔ በጣም አጨናነቃችሁኝ። እዚህ ጋር ባል አጨናንቀኛል፣ እናንተ እዚህ ጋር ታጨናንቁኛላችሁ። እኔ ምን ላድርግ? ስለዚህ በቃ ምንም አቀው ነገር የለም። እኔ ስለ ገንዘብ ምንም አላውቅም። በቃ አሁንም የምትነግሪኝ ነገር የለም ማለት ነው? ነው ሌላ ውሸት። ሌላ ሰላም የምትባል ሴትዮ ልትኖር ትችላለሽ ብለሽ ጨዋታ ነው

አፍሽን አትፈቻሽ። መናገር ያለብሽ ነገር ሁሉ ተናገርኩኝ። በቃ አንድ ድል ልስጥሽ። እዚው አልጋ ላይ ሳትነሺ ምንም አልታመምሽም ደህና ነሽ። በቃ ሰበብ አድርገሽ ሰው ደበደበኝ ሰው አስሮ የነበረ ምናምን ነገር በሚል የሕክምና ውጤትሽን በደንብ አንብበን በደንብ ቼክ አድርገናል። ወጣ መስራት ወጣ የፈለገችውን ነገር መሆን የምትችልበት ደረጃ ላይ ደርሳለች ብሎ

አንቺ ጨዋታ ነው ያልሺው? እኔ ምንም አውቀው ነገር የለም። በቃ እሱ እዛው ያሰቃየኛል። እናንተ እንደዚህ ቆይ፣ አላሳዝናችሁም? እኔ በማላውቀው ነገር እንደዚህ ሲሰቃይ በማላውቀው ነገር፣ ይሄን ማታውቂው ነገር ነው፣ እማታውቂው ነገር ነው። እኔ ምንም አውቀው ነገር የለም። በቃ አንቺ የያሹ ማለት ነው። ጨዋታ ጊዜያችንን ይያቃጣል። ጨዋታ አይደለም። በቃ እኔ ከዚህ በላይ መሰቃየት አልፈልግም። በቃ ዋሽተሽን ባይሆንና ሰላም የምትባለውን ሴትየዋን በትክክል አግኝተናት ቢሆን አንቺ ጋ ገንዘቡ ላለመኖሩ ማረጋገጫ የሆነ ነበር። አሁን ግን እያንዳንዱ ነገሮች የሚያስጠረጥሉት እንደዚህ አይነት በሞተ ደሞዝ እያስተዳደረሽ ያለን ባለቤትሽ፣ አንቺ ግን ያነ ኖር ስታይልሽ እጅግ በጣም ወጣ ያለ በጣም ወጪ የበዛበት ህይወት እንደምትኖሪ በዛም ላይ ደግሞ ራሷ የገዛ እህትሽ አንቺ ጋር ገንዘቡ ማስቀምጧ ተነግራለች። አንቺ እምልሽ አይገባሽም እንዴ? ጊዜን እያቃጠልሽን እንጂ፣ ስለዚህ ጉዳይ ማወቄ ማይቀር ነው። እኔ ምንም ማድረግ አልችልም። በቃ እውነቱን ነገርኩ። ከዚህ በላይ ምን ልንገር? እኮ ሰላምን ሂድና ጠይቃት። በቃ ሰላም የምትባል ሴት የለችም። አንቺ በምናብ ፈጥረሽ እዛኛን ስታንከራትቺ ሁለት ሶስት ቀን ጊዜያችንን በልተሽ ምንም እየዋሸሽኝ ያለሽው አንቺ ነሽ እየዋሸሽኝ ያለሽው አንቺ ምን ለማግኘት ብየዋሻለሁ? ወይ ነገር ደግሞ ሳላወጣጣ ወጣጣ ይሄን ነገር እርግጠኛ ሳልሆን ደግሞ ማለት ነው። ሰማሽኝ አይደለ? እርግጠኛ ሳልሆን እንደማልፋታሽ ወይም ወይ ደግሞ እንደማልተውሽ እንድታቂ እፈልጋለሁ ጠንቅቀሽ። ስለዚህ ጊዜን ባትፈጂና በትክክለኛው ሁኔታ ጭረት ሳይነካሽ ነግረሽኝ። እኔ ጉዳዬ ካንቺ ጋር አይደለም። ጉዳዬ አንድ ሀቀኛ ሰው በሚስቱ ተገድቶ በገንዘቡ ደግሞ ሌላኛው ቀውስ እንዲገጥሞ አልፈልግም። የእሱ ሀቅ ሳይወጣ ደግሞ እኔ እና አንቺ መለያየት የሚባል ነገር የለም። በትክክል እውነቱን ነው የተናገረችው እህትሽ፣ እውነቱን ነው የተናገረችው የተናገረችው ያደረገችው ነገር በጠቅላላ አንቺ ጋር ገንዘቡ ስለመኖሩ አንቺ ብቻ አይደለሽም፣ ወይም ደግሞ እህቱ እህትሽ ብቻም አይደለችም። ገበሻለ ፍቅረኛሽም ያየው ነገር ስላለ ነው። እኔ እንኳን በማየው ነገር ማለት ነው ባለቤትሽ በዛ በሞተ ደሞዝ እንደዚህ አይነት የተንበላጠጠ ህይወት ወይም ደግሞ ተመልከቺ ሂማን ተመልከች የለብሻቸው ልብሶች። አዎ ግን ምንም አውቀው ነገር የለም። በቃ ነው ቤትሽ ስንገባ እራሱ የመጀመሪያ ቀን ያየናቸው ነገሮች በጠቅላላ ማለት ነው። በቃ ሊኖረኝ በዛ ተራ ደግሞ ያሻሽት ነበር እቃ ነግሬሻለው። ስራሽ አየር አየር በአየር አሻሽጣለው ምናምን ውሸት። በቃ እህቴም ትረዳኝ ነበር በዛ ታይ፣ እህትሽ እራሱ ባን በሷ ድጎማ ወይም ደግሞ እሷ በምትወረውርልሽ ጥቃቅን ገንዘብ እንደምትኖር ሰው ይሻሻላል በቃ ኖርማል እንደዛ ሊኖር አይችልም ምንም አይነት ስራ ሰርተሽ ግን ምንም ለውጥ አላደረግሽም ምንም አልጀመርሽም ስለዚህ ተለውጫለሁ እንደዚህ ሰርች ያለው ምናምን ነገር ማለት ይሻላል፣ ወይስ እውነቱን ተነጋግረን፣ ምንም አይነት ገንዘብ የሌለው እውነት፣ ምንም የለም። በቃ ያለውን እውነት ነግሬ ካለው፣ ምናልባት ጓደኞቿን አንጠይቅ። በቃ ሌላ ጓደኛ ምናልባት ካለ፣ ከዚህ ጋር ጊዜ መግደልም አልፈልግም። አስገባቸው፣ ግባ። አቁሙ፣ ካሜራውን አቁሙ። አንተ ካሜራውን አበራው። ዝግጁ ነው። ይሄ ያዝ። ዞን ባሽንትተሽ ማለት ነው ነው አንድ ሚዝጊን አባት አንድ ሚዝጊን ባለትዳር የነበረ ለትዳሩ ታማኝ የነበረ ሰው ገንዘብ ዘርፋችሁ፣ ቤተሰቡ እብድ ነው እንዴ? እንዳለ አሰቃያችን። ከዚህ በላይ ምን ላርግ? ስለካ ያለውን ነገር ነው ነግራችኋለሁ። በቃ እኔ ከዚህ በላይ መሰቃየት አልፈልግም። ይሄ ሁሉ ድካም ይሄ ሁሉ ውጣ ውረድ ያሳየሽ የሁሉ እንትን ምትልሽ ለዚህ አቅምሽ ነው። መጀመሪያ ብትናገር የሁሉ ነገር አንቺ ላይ ማይደርስም ነበር። እህትሽም ጋር የነበረው ገንዘብ ያስፈልገኛል። በሰው ላብ ነው ያለሽ። እንዴትም አድርገሽ ታምጣው። ሰው ገለሽ መጥቶ ገንዘብ ብታገኝ ልትጠቀሚበት ነው። ህሊና የለሽም። እንዴት እንደዚህ ሰውን ታሰቃ ያላችሁ? ለገንዘብ ብላችሁና አንቺ የሰበርሽው ሰው ህሊና፣ የዘረፍሽው ሰው ህሊና፣ በሞትና በህይወት መካከል የሚገኝ ሰው ነው ያደረጋችሁት። ከዚህ በኋላ ሰውን እንዳያምን በባለቤቱ ነው የተገደው። በባለቤቱ ይገባሻል። በተራ ወጠጤ አፍቅራ እምነቱን፣ ማንነቱን፣ የስራ ሞራሉን ብሎም ደግሞ ገንዘቡን ነው የሰረቃችሁት። ከየት የሚምጣና ምናምን ነገር ደሞ ታለሽ እኮ እሷም ትዳር ውስጥ ገብታ ለፍታበታለች። እኔ እህቴ ገንዘብ ነው፣ ለዛ ነው በቃ መስጠት ያልፈልግ። እህቴ ገንዘብ ነው ሳርቃ ዘርፋ ከሱ ጋር ስለገባ አምስት ዓመት ትዳር ውስጥ ለፍታበታለች። እሷ ዛጋ ነው ዘበይ ሌባ እያወጣችሁ እያንዳንዱን ገንዘብ ስታሸሹ የነበሩትን ነገሮች በጠቅላላ አሁን ደግሞ የት እንዳስቀመጥሽው ጭምር ወስደሽ ታሳይኛለሽ እያንዳንዱ ቦታ ካልበለዛ ከዚህ በኋላ ማለት ነው ለአንቺ ንድርክ የሚሆን ጊዜም የለኝም። እማባክ ነው ብዙ ስራዎች አሉ። ድርሻ ሁሉ ስቃይ ያሳለፍኩበት ስታጠፊ ይሄ ሁሉ ስታባክኝ የነበረውን ገንዘብ ሂሳብ ተደርጎ ተወራርዶ እምትከፍያት ሆናል። አይደለም ተጨማሪ ገንዘቦች ልታገኝ ምክንያቱም፣ እስካሁን ድረስ ተሰቃይቻለሁ፣ ለፍቼበታለሁ፣ ድርሻኝ ድርሻይን ትሰጡኛል። የተሰቃየሽው በአጉል የሌባ ሕሊናና እጅሽ ነው። ገባሽ ሰርተሽ ወጣትነሽ ለፍተሽ ማግኘት የምትችሉን ገንዘብ ማለት ነው። የአንድ ሰው ህይወት በማበላሸት ነው የሰበሰብሽው። ይገባሻል ምንሽ ስለዚህ፣ እያንዳንዱ ያለበት ምንም እንኳን ነገር የለም ነው የሰው ህይወት አላበላሸውም። እህቴ ናት እዚህ ጋር በቃ ስለዚህ፣ የሰጣችኝ እሷ ናት። እኔ ገንዘቡን ለእናንተ ማናችሁ ሲጀመር ለእናንተ ገንዘብሽን፣ ገንዘብ ሰዎች ቢሆን ኖሮ ነበር

እንግዲህ ቤተሰቦቻችን ሁለት ሶስት ሀሳብ ነበር እየነገረችን የነበረው። የሁሉ ነገር እሷ ላይ ከመፈጠሩ በፊት በዚህ መልኩ እንድትነግረን አልፈለግም ነበር። እውነቱን ለመናገር ከሆነ በክብር ቤቷ ሄደን የሕክምናዋን ሙሉ ወጪዋን ችለን እያሳከምናት በትክክል ገንዘቡ ያለበትን የተደበቀበትን ቦታ እንድትነግረን ድሉን ሰጠናት ነበረ። ያደረገችው ነገር ግን የተሳሳተ አድራሻና የተሳሳተ የሰላም ምትባል የሆነች በገሃድ የሌለችን ሴት በውሸት ነግራን እዛ ጊዜያችንን የስራ ሁኔታዎችን በጠቅላላ ስታባክን የነበረ ሴት ነበረች። አሁን ግን የነገረችን ነገርን ተመልከቱ። ገንዘብ ዋለ ያለበትን ሁሉ አሳያችኋለሁ ስትል ያለችውና እጅግ በጣም የወረደ ጭንቅላት ወይም ደግሞ በትክክል የዘረፉትን ገንዘብ እራሱ በትክክለኛው ቦታ ለትክክለኛው ነገር እያዋሉት አልነበረም። ያው ላ ላይ የምታወጣው ወጪ ቤቶች ውስጥ ያሉት የሜካፕ የማን ሄሮች የተለያዩ አልባሳት በጣም ውድ ውድ የሆኑ ነገሮችን ለተራና ላልባላይ ነገር ነገር ነበረ ስታጠፋ ስታባክ ነው የነበረው። እህቷ ለዚህ አይነት ፐርፐዝ የባለቤቷን ገንዘብ ወይም ደግሞ የራሷን ማለት ይቻላል በባለቤትነት ያው አብረው ስትኖር የራሷን እንደማለት ነው ነው እንዴት እንደዚህ ወጥቶ እንዲባክል እንደፈቀደች እና ምን አይነት ህሊና እንዳላቸው ሁለት እህትማማቾች እኔ ሊገባኝም አልቻለም። እውነቱን ለመናገር ከሆነ በዚህም በዛም ግን የባለቤትየውን ወይም ደግሞ በዚህ ጉዳት የደረሰበትን ትክክለኛ የገንዘቡ ባለሀቅ ጋ ወስደን ገንዘቡን የምንመልስ ይሆናል። አሁን ግን ሄደን ገንዘቡን የምታሳየንና ወደ እሷ ጋር የሚፈጠረውን ነገር አብረን የምናየው ይሆናል። ተከታተሉ። የት ነው ሰፈሩ ራሱ? የት ነው? በዚህ ነው ገንዘቡ እያንዳንዱ ነገር እያሰቡ ሙሉ ገንዘቡ ያለ እነዚህ ናቸው።

ይሄ ሁሉ ነገር ሲፈጠር እህትሽን አንዴ እንኳን ታይ፣ ይሄ ነገር ትክክል አይደለም ባለቤትሽን እየጎዳኑ ነው ብለሽ አልተናገርሽም። አንቺም በስግብግብነት በማይሆን ሁኔታ ገንዘቡን እያባከሽ እያጠፋሽ ጭራሽ ደግሞ በዚህ መልኩ ደብቀሽ ይሄን ያህል ገንዘብ ማለት ነው። በየጊዜው ከውስጥ ከውስጥ ቦጠቦቱት ስራውን፣ የስራ ማንነቱን፣ ሞራሉን ራሱ ይገድላችሁበታል። ይሄ ሁሉ ነገር ደግሞ ከተጠያቂነት አንቺንም አያድንም። ስለዚህ ተጨማሪ ምርመራዎች ተጠጥኝ። እኔ ምንም እኮ አስቀመጥኩላት እንጂ ምንም ያጠፋሁት ነገር። እያደረግነው ያለው ነገር ትክክል አይደለም ማለት ትችይ ነበር፣ እድሉ ነበረሽ። አንቺ ግን የባሏ ገንዘብ የራሷ ማለት ነው ብዬ ስላሰብኩ ነው፣ ሌላ ነገር አይደለም። ከባሏ ጋር ተመካከራችሁ ነው ታድያ? የባሏን የእሷ ማለት ነው። ስለዚህ ኦልሬዲ የባሏን ገንዘብ እኔ ጋር ብታስቀምጥ ምንም ችግር የለውም። ምን ከባሏ ጋር እየተመካከረች ነበር ማለት ነው? አንቺ ገንዘብ እየሰጠች ሲመሽ ሄደበክሽላት ነው። ጅን እያደረግሽኝ ነው፣ እንዳልሽ አይደለም። ግን በቃ አንተም ልትረዳኝ ይገባል። በቃ አስቀምጪ ስለሆነ ምረዳሽማ ትክክለኛውን ቅጣት አስቀምጪ ስትለኝ እምቢ ማለት አልችልም። በቃ አዳምጪ ምረዳሽማ ትክክለኛውን ቅጣት የምረዳሽ ነገርኩሽ እኮ ትክክለኛውን የሚገባሽን ቅጣት የሚገባውን ደግሞ ትክክለኛ ሌላም ተጨማሪ ጉዳት አለማድረስሽን መርምሬ ትክክለኛውን ቅጣት የምታገኙ ይሆናል። ከአንቺ ጋር ከዚህ በላይ ራሱ ማውራት ትክክል አይደለም። እንግዲህ ተመልካቾቻችን እውነቱን ለመናገር ከሆነ ጉዳዩ እንዲህ እንዲህ እያለ እንዲህ እንዲህ እያለ ምርመራችንን ማጠናቀን እነዚህ ሰዎችም ደግሞ ሁለት እህትማማቾች ሕሊና ተብዬና ሚስት ተብዬ እየደረጉት የነበረው ደባ ሸራቸው፣ ተጨማሪ ደግሞ እውነቱን ለመናገር ከሆነ በገንዘብ ብቻ ያበቃ አይደለም። የተለያዩ ውድውድ የሆኑ እቃዎችን የተለያዩ ቼኮችን ከውስጥ ከውስጥ ሰውየው ባመኔታ ወይም ደግሞ እነዚህ ነገሮች አንዴ ከስረው ነው አንዴ ደግሞ የተለያዩ ነገሮችን ውጪ ተደርጎ እንደዚህ ባለዳ ሸምጥጦ ነው ወይም እንደዚህ ምናምን ነገር እያሉ ተጨማሪ ምርመራዎችን ስናደርግ፣ እንዴት የሁሉ ገንዘብ ሳያውቀው ልታሸሹ ቻላችሁ? ስንል የነገሩ ነገር ነው ነው። በጣም በተለያየ አይነት ምክንያት በተለያየ አይነት ሁኔታ ማለትም ሰውየው በጣም ያምናቸው ስለነበረ ሁሉንም ነገር የሚነግሩትን እየተቀበለ ነበር ሲያሳልፍ የነበረው። ምክንያቱም ባለቤቱ ናት እሷ፣ እሱ ደግሞ የቀኝ እጁ የነበረበት ሁኔታ እና በጣም ያልተገቡ ነገሮችን እምነቱን ተጠቅመው ሲፈጽሙበት ነበረ በጣም ውድ የሆኑ እቃዎችን ብዙ ቼኮችን እና ደግሞ በካሽም ደግሞ በጥሬ ገንዘብ ብዙ ያው፣ እሷም እህትየውም ህሊና ማለት ነው፣ ስትያዝ ያያችሁትን አይነት ገንዘብ ሙሉ ምንድን ነው ሻንጣ ሙሉ ገንዘብ የተያዘባቸው ነው። ያው ሁለቱም ማለትም እህትየውም ሚስትየውም እኩል ተጠያቂ ሆኖ ምርመራው የሚቀጥል ይሆናል። አሁን ለግል ተላልፈው ተሰጥተዋል፣ ማለትም ያለበት ሁኔታ በዚህ መልኩ ትክክለኛውን ነገር አግኝቷል። አሁን ያሉትን እጃችን ላይ የደረሱትን ገንዘቡንና ቼኮች ተጨማሪ ደግሞ የተወሰኑ እቃዎችን ለዋና ለባለቤት እየው አሳልፈን የምንሰጥ ይሆናል። ንብረቱ በጠቅላላ እጃችን ላይ ደርሷል። ግን ከእንደዚህ አይነት ነገር ማለትም አብራችሁ ስትኗኗሩ ገንዘቦች የት ነው የሚሄዱት? እንዴት ነው የሚሄዱት? ሚስት ከባል ጋር በምን አይነት ግንኙነት ነው ነው መገናኘት ያለባቸው? ምን አይነት መተማመኖች በቢዝነሱ አለም መኖር መቻል አለባቸው? በጓደኝነት ወይም ደግሞ በፍቅረኝነት ሲኖር ገንዘብን በተመለከተ በምን አይነት መልኩ ነው ነገሮች መሆን አለባቸው የሚለውን ነገር በጠቅላላ ያሳየን ወይም ደግሞ ብዙ ትምህርት የወሰድንበት ነገር ነው ነው ብዬ አስባለሁ። ለምታበረታቱን ወይም ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ ሀሳብ አስተቶቻችሁን ለምትገልጽሉን ሁሉ እናመሰግናለን። እባካችሁ አስተማሪ ወይም ደግሞ ከዚህም ደግሞ የባሱ በጣም ትላልቅ ጉዳት ትላልቅ ችግር የገጠማቸውን ሰዎች ፕሮብለም ሶልቭ እያደረገን ስለሆነ እናንተ ልታደርጉልን የሚገባ እገዛ አለ። ያም እገዛችሁ ደግሞ ሰብስክራይብ በተኗን በመጫን ነው ነው። እባካችሁ ቻናላችን ቤተሰብ ሁኑ። ቤተሰብ ያሉናችሁ ቤተሰብ የሆናችሁ ደግሞ ሀሳብ አስተያየታችኋችሁን እና ሼር ደግሞ ለሚመለከታቸው ሌላ ደግሞ ጓደኞች፣ ላላዩ ቤተሰቦቻችሁ፣ ወዳጅ ዘመዶቻችሁ በጠቅላላ እንድታካፍሉ ቻናላችንን እንጋብዛችኋለን። ለዛሬ የነበረን ቆይታ ይሄንን ይመስል ነበር። በሌላ በአዲስ ድርጊት በአዲስ ሁኔታ አዲስ የወንጀል ምርመራ እስክንገናኝ ድረስ ሰላም።